ውዴ ቅን መሆን ካላስከፈለ ሰው ቅንቅን የሚሆነው ለምንድን ነው? የምር ልክ ኮነ ቅንነት እኮ ለራስ ነው። በህይወት ምን እንደማይመቸኝ ታውቂያለሽ? አንደኛ ቅንቅናም ሰው አይመቸኝም፣ ሁለተኛ አስመሳይና ውሸታም ሰው፣ ሶስተኛና የመጨረሻው ደግሞ ሌባና አጭበርባሪ ሰው አልወድም። ወይኔታ ዲህ ከመላጋር ነኝ ማለት እኮ ነው። አራት አካብጂው ባህሪ እኮ ነው ውዴ ብዙ መጠበቅ አልፈልግም ሰው ውዴ ተሎን እዚህ ደግሞ ምን ታደርጋለች? ምን አይነት አጋጣሚ ነው በፈጣሪ። እሺ አጅሬው እችኛዋ ደግሞ ሌላ ታራዥ ነች። ማነሽ? ምን ፈልገሽ ነው? የት ነው የምታቂ? ዞር በይልኝ። ከዚህ የሌባ አይነ ደረቅ መልሶ ልብ ያድርቃሉ። የት እንተዋወቃለን? አቦይጅልኝ ከዚህ? ከዚ አንቺ ቂል ከመታረድሽ በፊት ብትነቂ ይሻልሻል። ተረኛ አንቺ ነሽ። ማነች? ምንድን ነች? ቆይማ፣ ምንድን ነች? ቆይ ላስረዳሽ። እንደሱ አይደለም፣ ቆይ ላስረዳሽ።